ኢትዮጵያ በ1902 ዳግማዊ ሚኒሊክ ጋር ከእንግሊዞች ጋር ያደረጉት ስምምነት አለ። እሱን በጣም በሚገርም ሁኔታ አንሻፈው ነው የተረጉሙት። ኢትዮጵያ አንዲትም ድንጋይ በአባይ ላይ ላላስቀምጥ ብላ ቃል ገብታለች ይላሉ። ይሄ ሸፍጥ ነው፣ ውሸትም ነው። ምክንያቱም ዳግማዊ ሚኒሊክ ቃል የገቡት ከዳር እስከ ዳር አልዘጋውም ብለው ነው። በአማርኛውም እንደዛ ነው የተጻፈው፣ ተዳር እስከ ዳር ላልዘጋው የሚል ነው። ስለዚህ አልዘጋ ነው፣ መዝጋትም አንችልም። አንድ ይሄ ነው። ሌላው ኢትዮጵያና ኢጅፕት ሁሌ ሰላማዊ እንደሆኑ ምናምን አሁን በኋላ ላይ የመጡ ትርክቶችን በማንሳት ለኢትዮጵያ ፈጽሞ ጠላት እንዳልነበሩ ይናገራሉ። የጉንደትን ጦርነት ይረሳሉ። የጉራ ጦርነትን ይረሳሉ። ከዛም በኋላ በኃይለስላሴ ላይ የሰሩትን ሸፍጥ ይረሳሉ። መለስ ዜናዊ ማነው፣ ጠቅላይ ሚኒስትሩ ማነው መንግስቱ ኃይለማርያምን ለመጣል የሄዱበትን ሂደት ይረሳሉ። የተለያዩ ተገንጣይ ቡድንንና ማንኛውም ነጻ አውጪ ነኝ ባይን በሙሉ እንደሚረዱ ይረሳሉ፣ ወይም እሱን መናገር አይችሉም። ስለዚህ ኤርትራን ማስገንጠላቸውን አይናገሩም። ሌላም ሌላ ማአት ነገር የሰሩትን ክፋት ሁሉ ረስተው ልክ ወዳጅ ወዳጅ መስለው እቺን ከክርስትና በኩል በእስልምናም በኩል ያለውን ጥሩ ግንኙነታችንን ብቻ ለማጉላት ይሞክራሉ ይሄ ሸፍጥ ነው። በትክክል ሀቁን አውጥተ ይቅርታ መጠየቅ ነው ያለባቸው ብዬ ነው ማምነው። እስካሁን ጎድተናቸዋል፣ ግን ይቅርታ ብለው በይፋ መምጣት አለባቸው ብዬ ነው ማምነው። ሌላው ብዙ በጣም የሚሰማው ነገር አሁንም ቅድም እንዳልኩት ኢትዮጵያን ከአስራ አንዱ አገር ጋር አንድ ላይ ደምሮ ኢትዮጵያ ሁሉም ተስማምተው ኢትዮጵያ ብቻ እንቅፋት እንደሆነች ለማምጣት ቢሞክሩት ይደን የኢትዮጵያ ውሃ ይለያል፣ የነዛ ውሃ ይለያል። ይህንን እንደዛው ለይቶ ባለማስቀመጥ በጣም ሸፍጥ ይሰራሉ። ሌላው ቅድም ያልኩት ነው። ኢትዮጵያን የሙስሊም የክርስቲያን የእስራኤል ወዳጅ በማድረግ ጠላት እንደሆኑ ለእስልምናም ለአረብም ጠላት እንደሆኑ አድርጎ ከአረብ ጋር የማጋጨት ስራ ይሰራሉ። ከጎረቤት ጋር የሚያጣሉበት አንዱ ሱዳን፣ ሶማሊያን አቅፈው አረብ ሊግ ውስጥ በማስገባት ይሄ ሁሉ ሸፍጥ ጅቡቲ በምን አቅሟ ነው አሁን አረብ የምትሆነው? የአፋር ህዝብ፣ የሶማሌ ህዝብ የመሳሰሉ የእኛው ህዝብ ተጠራቅሞባት፣ የሳሆ ህዝብ ተሰባስቦባት ወይም የሀውሳ ምንድነው ስሙ የኢሳ እና ሶማሌ ህዝብና እኛም ጋር ያለ ህዝብ ተጠራቅሞ አፋር ብዙ የሚኖርባት ሀገር አረብ ሀገር ሆና፣ ኤርትራ የአረብ ሊግ ውስጥ ታዛቢ ሆና፣ ኢትዮጵያ የምትገለልበት ሁኔታ ኬት መጣ ስትል የሁሉ ሸፍጥ ነው። ስለዚህ እነዚህን ሸፍጦች አድርጋለች እያደረገችም ነው። አሁንም ብዙ ጊዜም ከመሪዎቻቸው የኢትዮጵያን መልማት ማደግ እንፈልጋለን የሚሉ ሀሳቦችም ይነሳል። ውሸት፣ እሱ ራሱ ውሸት ነው። እሺ መልማት ትፈልጋላችሁ፣ ለምሳሌ በህዳሴው ግድብ አይደል፣ መልማት ትፈልጋላችሁ። እሺ ታዲያ አራት ነጥብ ዘጠኝ የመጀመሪያውን ሙሊት ስትይዝ ለምን ትናደዳላችሁ? ግድቡ ያለ ውሃ ነበረ እንዲሰራ የምትፈልጉት? ለምሳሌ ልማት ሲባል ውሃ መኖር አለበት አይደል? ግድብ ማለት ራሱ ውሃ ሊገድብ ነው አይደል የተያዘው። ስለዚህ ሁሌ በተሞላ ቁጥር የምትንጫጩ ከሆነ ታዲያ ልማቱን መፈለጋችሁ የቱ ላይ ነው ብለን እንጠይቃቸዋለን። መልስ የለም ለዛ። ስለዚህ የተጣረሱ ሀሳቦች በጣም ይንጸባረቁባቸዋል። እና ያ የሚሆነው ምንድን ነው መጀመሪያውኑ ፍላጎት የለም፣ ውሸት ነው እንጂ ፍላጎት የለም። እና ምንድን ነው ታዲያ የሚያተርፉት ውሃው ላይ የያዘ ነገር ምናምን ከተባለ ኢትዮጵያን አሁንም በዚህ በውይይት ምናምን ማዘግየት ነው የፈለገው። ለምሳሌ ቢያንስ ግድቡ ይጨረሳል ተብሎ የታሰበው በ17 ነበር አይደል? በውስጥ ችግር፣ በውጫዊም ችግር፣ ገንዘብ ባለመኖር በመሳሰሉት ይኸው 2025 ድረስ ደርሰናል። ግድቡ ግን መጠናቀቅ የነበረበት 2017 ነበር በትክክል በእቅዱ መሰረት ቢሄድ ማለት ነው። ስለዚህ ያችን አድርገዋል ማለት ነው። አሁንም ቢችሉ ግድቡን በጣም የሙሊቱንም ሂደት ይሁን የምን አርዝመው እስከ መጨረሻው እንዳይሰራ ከተቻለ በተለያየ መልኩ ተድበስብሶ እንዲቀር ወይም ደግሞ ቢያንስ እነሱ በፈለጉት ጊዜ የራሳቸውን ነገር ካስተካከሉ በኋላ እነሱ በሚፈልጉት አይነት ውል ውስጥ ግድቡ እንድንሰራው ነበር፣ ግን አልተሳካም።